ጀምረው ጋር ከሚባሉ ፕሮቴስታንት ጋር ኖርማል እንዳጋጣሚ ገስት ልኮልኝ እያወራን እየተከራከረ እሱ ልኮ ገባ። ያወራውትን ይዘ ስልክ ቁጥሩ የለኝ አውርቸው አላቅ ምን አላቅ ልጁን ከነመፈጠሩ እዚህ ቲክቶክ ላይ ሶስት ያወርቸዋለሁ። ድንግል ምስክሬ ናት። አንደኛ ይሄ ሁለተኛ ነገር ደግሞ የፈለግ ጉዳይ በዚህ ጉዳይ ላይ ምንም የሚመለከተው ነገር የለም። እኔ አቶ አሸብር ሌባ ነው ያልኩትኝ ሌባ ስለሆነ ነው። እኔ እስካ ብሩም እስካልመለሰ ድረስ ስሙ ሌባ ነው። ሌባ ነው ገባ። ሁለተኛ ነው፣ ይሄን ልጅ ጠምጄ ያስኩት የአረብ ሀገር ሴቶችን እወድሻለሁ እያለ መጽሐፍ ቅዱስ ጥቅስ እየጠቀሰ ማተብ እያስፈታ ቪዲዮ አለኝ፣ ፎቶም ጭምራለኝ። አሳይ፣ ሌባ የሚለውን አሳይን። ወይኔ ተስፍዬ፣ በጣም ቴንክ ዩ ብራዘር፣ በጣም ቴንክ ዩ በጣም ይኸውልህ፣ እሱም ይሄ ቅድም እዚህ ጋር የአሜሪካ ባንዲራ ምናምን አድርጎ በሊቢያ የገባውም ጭምር አብረው የቤተ ክርስቲያን አገልጋይ ነን የሚሉ የቤተ ክርስቲያን አገልጋዮች ከሆኑ እነዚህን የሚከተሉ ሰዎች ሊያፍሩ ነው የሚገቡት። እኔ ቤተ ክርስቲያን ሕይወት ላይ ስላሉ እንኳ አሁን አይ መሲ ብርጅ ስቶን ጌታ ነው የተባልኩት። ፕሮቴስታንት ነች መሲ ፕሬዘር። ለምንድን ነው ሚውት ማታረጉት? እስካሁን አፍናችሁ አፋፌን ስትሉኝ ነበር። ሚውት አርጉ በመጀመሪያ ደረጃ ፕሮቴስታንት ናት አለ እራሱ ማነው ስሙ ጫት በፌስታል ይዞ እየቃመ ነው መጽሐፍ ቅዱስ ጥቅስ የሚናገራቸው ይሄን በማስረጃ ነው የምናገረው ሁለተኛ ነገር ደግሞ እኔ ቤተሰቦቼ የሚያውቁኝ እድገቴን ውልደቴን የሚያውቁ ወላጅ ያለኝ ጽድት ያልኩ የተዋህዶ ቤተክርስቲያን ልጅ ነኝ አንደኛ እኔ እንደነሱ በዚህ ደረጃ ልጅቷችሁት እና ይሄን አላሳያችሁም ልጅቷ ፎቶ እሱ በቪዲዮ ኮል ማተብ ሲያስፈታ ይኸው ይሄ እሱ ነው አቦ፣ እናታችሁ መርዝ ትብላ፣ የምትደውሉ ቅማላሞች እንዳትደውሉ ስልኬ ላይ። ውልክ። ይሄ እሱ ነው። እናትሽ ድንጋይ ትብላ። ከዚህ በኋላ ብሎክ ነው ማረግሽ። ግም። ውልክ። ይሄ እሱ ነው። ልጅቷን ውልክ። ማተቧን አስፈጥሶ በጥሰሽ ጣያ። እያስፈታት ማለት ነው አንደኛ። ከዛ ደግሞ ምን እያለ የአረብ ሀገር ሴቶችን እንደሚያታልል ስማ ከዛ መጨረሻ ድረስ አሰማችኋለሁ። እነዚህ ስለመጽሐፍ መጽሐፍ ቅጭራሽ ለእኔ እምነት ሊሰጡኝ ነው። በስፒከር ሁላ ነው የማሰማው። አልተናደድኩ። ይሄ ነው የቤተክርስቲያን ሰው። አንዳንድ ጊዜ እንደመደብር አድርጎሽ ያውቃል። እንደዛ አይነት ነገር ነው። ብሮኛ አይደለም ያልተናድጃ፣ አይደለም ማለት አሁን ስለበረደኝ በረዴ ነጣላ መልበስ መብቴ ነው። የሆነ የሚደብር ነገር ነው። ሰምቼ ምትወጂው መዝሙር ጋር ዩኒቨርሲቲ የእውነት ስላገኘች በጣም ደስ ብሎኛል። አላውቅም በርዶኝ ነው ምን እንደምልሻ አላውቅም። ቴንኪዩ እንዲህ ለወረሽ፣ በጣም ነው ማመሰግናል። በጣም እግዚአብሔር ይመስገን። ወደ የኔን ይክፋኝሽ። ምንም አልተፈጠረ፣ አልተጨናለቂብኝ። አንቺ ሁሉ ጊዜ ሳቂልኝ፣ ለመሰስቂ ነው በጣም የምታምሪ የእኔ ውድ። በጣም ሳቂልኝ፣ እሺ። የምር ምን እንደምልሽ አላውቅም። ድምፅሽን ስሰማ ደስ ይለኛል። እጽናናለሁ። እርጋታሽ በጣም ደስ ይላል። እድዋ አመሰግናለሁ። እግዚአብሔር የሰጠኝ ስጦታ ዓይንሽ፣ አንቺ በጣም ነው የማመሰግነው። በጣም ሰው በሚያስፈልገኝ ሰዓት ነው አጠገብ የሆንሽው። የእውነቴ ነው እምልሽ እግዚአብሔርን ጠይቄው ነበረ ሶስት ስጠኝ ብዬ እና አመሰግናለሁ። እሺ ውዴ አመሰግናለሁ። እሺ በጣም ነው የማመሰግነው። አላቅም ብዙ ጊዜ ሩቅ የሆነው ስሜቶች ይሰማኛል እና ለማንኛውም ድምጼን ሰምተሽ ነው እንትን ያልሺው፣ ስለተረዳሽኝ አመሰግናለሁ። እሺ ምንም እንዳትጨናነቂ አንቺ ስላለሽኝ አሁን ደስተኛ ነኝ። እሺ ደስ እያለኝ ነው አወራሽ። ደግሞ እግዚአብሔርን አመሰግናለሁ። ደረሰኝ ልካለት አረብ ሀገር ነው ፍሬ። እግዚአብሔር የተሰጠሽ ስጦታ ጠቅስ ሲጠቅስ

ይሆናሉ። ማሰማችሁ ነው። ሂደት አለ። ሚውት አድርጉ። ዝም ብላችሁ እነ የቤተክርስቲያን አገልጋይ ነን ያለው አቶ ሸብር ዝም ብላችሁ ስሙ። የአረብ ሀገር ሴቶችን በሃይማኖት አስገብቶ

እ እየደበረሽ ስለሆነ ነው የማትገቢው? እስኪ ንገሪ አን አንደ ያልገኛል ነው ጋ እያበራሽ ከሰው ጋ እያበራሽ ለእነሱ ትንሽ እንኳን ለህሊና ትንሽ እንኳን ለምትናገረው አይሰቀጥጥም? ሰሙ በቃ በጸባችን እንለያለን። አቁም፣ ያልተደሰጥክበትን ነገር አታደርግ። እግዚአብሔር ይባርክ ጌታ ይባርክ። ክርስቶስን አላዘንብም ስልም ያለው ግን በቃ ብሎ ካገኝና ሄድ በክርስቶስ ይ አለው። በቃ ከዚህ በላ ተሰመመኝ። እግዚአብሔር ከአንተ ጋር ሆን ምናልባት አንድ ቀን አንድ ቀን ማለት ነው አስታውሰ ይሆናል አስታውሰኝ ይሆናል

ሁሉት ጋር እያወራሽ ከሰው ጋር እያወራሽ ለእነሱ ትንሽ እንኳን አለ ሕሊና ትንሽ እንኳን አለ ያቡ ይችላልስ። ካንዴ እቺን ስማ ትመጫለሽ ወይ ብሎ ኢትዮጵያ ከሄደች በኋላ መለሳሽ። ስማ እኛንም አቀለጠን እኮ

ውስጥ ቀለበት ልካለታለች። ከሁለት መቶ ግራም በላይ ወርቅ ገዝታለች። ታገባው ብላ እንደገና እንደዚህ እየሰበሰበ ነው። ይሄን አንብብ ፍሬዘር። እኔ ልተንፍስ ነው ልወጣ ስለሆነ አንደኛ እንደዛ ቆይና፣ እኔ ኢየሱስ ነው ሪከርድ ይሄ ታያል። ቀጥል፣ እናወራበታለን። አንዛ ያው አንደኛ የአረብ ሀገር ሴቶችን በዚህ ልክ ነው እንትን የሚለው። ሁለተኛ መጽሐፍ ቅዱስ ጥቅስ። ይሄ ልጅቷ ምን እንዳላት ሰማት ሪከርዱ ላይ እንደ ንግሥት ሳራ አኖርሻለሁ እኔ እንደ ነብዩ እንደ ቅዱስ ዳዊት ሆናለሁ ሲል ሳራ ኤርሚ ሀበሻ ናት ወይ አልኩኝ። እኔማ እንደ ሳራ አኖርሻለሁ ሲል እንደ ሰማይቷ ክብር እንኳን አይሰጣቸውም። ስልክ ግዢልኝ ብሎ ሀያ ሁለት ሺህ ብር እንዲህ እየቀፈለ ነው የሚውለው ሰሞኑን። አሸብር ሌባ ነህ ብርጅ ስቶን፣ ብርጅ ስቶን አንድ ጥያቄ እንደ ቆይ። አንቺ መለስሽ አይደለ የፈለግሽውን አስደመጥሽን። እኔ ደግሞ ብርጅቶ ዋቴ እንደሆነች ላሳይሽ። ከፌስቡክ ላይ አንስታ ሶስት ሶስት የፌስቡክ ቀለበት ላከችለት። ሶስት ቀለበት ላሳይሽ እኔ ላከልኝ። ልጅመረጣና ፎቶ ላኪ ስላል እናታደል ይባሉ ባለ ታሪኮ አለኝ። ትመጣለች፣ ምንም ችግር የለም። እናንተ አንዴ ያዳምጡ። ቆይታችን ያስገባዎች ሀሳብሽን ትሰጫለሽ። እኔ ልጨርስ። በልጁ ጎን ያለው እውነት እናሰማ። ልጁ ሶስት ቀለበት ላከችልኝ። እኔ በቪዲዮ ነው የማሳይሽ። ሶስት ቀለበት ላከችልኝ። ከዛ ቀለበቱ አለ ቀለበቱ

በትልቁ አርገኝ እንሰማለን። በትልቁ አርገኝ ይሄ ገንዘብ ይሄ ምን ይላል? አይታይም ፍሬ ገንዘቡን በ ሀያ ሚሊዮን ብር ነው የሚለው ቆይ እንዲ አዳምጠኝ? ከነ ቁጥሩ ነው የማሳየው የእኔ ቁጥር አይደለም ካለህ ደግሞ ማለት ነው እሱ እናወራለን። ችግርለችግር የለውም አያሳስብህ። ሀያ ሚሊዮን ብር እሺ፣ ብር በአስቸኳይ በአስር ደቂቃ ውስጥ አንብብ እንጂ ምን ሆነሀል አንተ ደግሞ ስድስት ዜሮ ነው። ቆይ በእናትህ ሀያ ሚሊዮን ብር ነው የሚለው አስር ደቂቃ ውስጥ በአስር ደቂቃ ውስጥ ቁጭ አርግ ነው የሚለው። ያብስራ፣ ይሄ ላኩል ቁጥር ነው? ቁጥር አይደለም። ፕራይቬት አርገው። ልክ ነህ ነው አድርጉ ጋይስ ስልክ አይቻለም። አይ ስልክ ተይ ስልክ ተይ ነው ያብስራ። አንተ ግን ይኸው አራቱን ቁጥሮች ያቸው ያብስራ፣ አራቱን ቁጥሮች ያቸው ናቸው አይደሉም? አንተ ላከልኝ፣ ያወራሁት ለኔም እኮ ልኮልኛል እኮ ፎቶ ምናምን ልኮልኛል። ቀለበቱ ዋቴ ነው ብሎ ቆይ አንዴ፣ ቆይ ቆይ አንዴ፣ መሲ መሲ፣ ቆይ አንዴ፣ ከያብስራ ጋር ነው የምናወራው። አንደኛ ነገር ይህ ልጅ ማለት ነው፣ እቺ ልጅ በቃ የትግራይን ጉዳይ ጨርሰናል አይደል? እዚህ ጋር ይመልሳል ተባብለናል። ካልመለሰ ያብ ስራ አንተ ነው የምትጠየቀው። ከዚህ በኋላ በቃ እነዛም ልጆች እኔ ይጠየቅበታለሁ። ስለ ልጆቹ ጉዳይ እች ልጅ ማለት ገሊላ ትባላለች። ፎቶን አጥፉት። ቅዱሳን በቃ እሱ ስለ እሱ እኛ በደንብ ያውቀዋል ሰው፣ ብፁዋን የሚሉት ሰውዬ ገሊላ ትባላለች ልጅቷ ገሊላ የምትባለው ልጅ ዱባይ ነው የምትኖረው፣ ካምፓኒ ውስጥ ነው የምትሰራው። ይችን ልጅ አገባሻለሁ ብሏት መምህር ቢኒ ጋ ልጅቷን ነይ ብሏት ካስመጣት በኋላ ማለት ነው፣ ወደ ኢትዮጵያ። እኔ ሙድ እየያዝኩብሽ ነው ቃል በቃል ሲላት መምህር ቢኒ ጋ ደወለች። መምህር ቢኒ ማለት አስተማሪ፣ የቤተ ክርስቲያን አገልጋይ የሆነ ሰው ነው። እኔ እንዲንዲ ነኝ፣ እኔ አሁን ሆቴል ሊይዝ ነው ስትለው ማለት ነው። ቤቱ ያሳረፋት መምህር ቢኒ ነው። ከዛ በኋላ ደውሎለት እንደዚህ እንደዚህ እኔ ጋር አርፋለች ብሎ ማለት ነው። በግልጽ አውሮቶታል። ተግባባን። እቺ ልጅ ማለት ያብስራ፣ አንተ ኢትዮጵያ ውስጥ አይደለ ያ፣ ማለት ትኬት ስንት ብር እንደሆነ ታውቀዋለህ። እች ልጅ ቆርጣ የመጣችው ተግባባን፣ ቢዝነስ ነው፣ ቢዝነስ ክላስ ቆርጣ ነው የመጣችው። በዚህ ቀን ካልመጣሽ አታገኝኝም ብሏት ማለት ነው። ተግባባን አደለ ያ። ማለት ደግሞ ምን እንደሆነ ታውቃለህ። ትኬት ሲሞላባት፣ ቢዝነስ ቢዝነስ ትኬት ቆርጠሽ ነኝ ቢዝነስ ክላስ ካለበለዛስ፣ አላገኘሽም። ኦኬ ልጅ ሴት ናት። አንድ ነገር አለ። በስደት ላይ የምትኖር ልጅ ናት። የሆን ነገር ስትላት ታምናለች፣ ትመጣለች። ይሄን ካረገ በኋላ ልጅቷን ይሄን ገዝተሽ ነይ፣ ይሄን ገዝተሽ ነይ ብሎ ማለት ነው። ብዙ ነገሮች ኦርደር አስደርጓት ነበረ። ግን ከዛ በኋላ እኛ መምህር ክርስቶፈሮስ በነበሩበት የዝችን ልጅ